ተንኮለኛዋ ፍቅር አደይ ከቤት መውጣቷን ስታረጋግጥ፣ እንግዲህ ያው ዴቭን ለማሳሳት ሞክረ ነበረ፣ ግን አልተሳካላትም። እኔ እንደው በሰላም መላቀቋን ገርሞኛል። የሆነ መድኃኒት፣ የሆነ ነገር ትለዋለች ብዬ ነበረ፣ ግን ምንም አልሆነም። እንግዲህ ዴቭን ለማጥመድ ነበረ ከዛ ቤት አደይን ለማስወጣት የሞከረችው ማለት ነው። እንዲሁ መጨረሻ አካባቢ ያው ሌባ ሲሰርቁ ይስማማ ሲሰርቁ ይጣላሉ፣ ምናምን ይባላል። አባባል አለ አይደል እንዴ? ሲካፈሉ ነው ቢጣ ሲሰርቁ አንድ ላይ ናቸው፣ ሲካፈሉ ይጣላሉ ይባላል። እንግዲህ ኤልዳና ያው እሷ መጀመሪያ ሀሳባቸው አንድ ነበረ፣ ከኋላ ግን ተጣሉ ማለት ነው። እንግዲህ አላማቸው ምን ነበረ? እቺኛውም ዴቭ በእጇ ለማስገባት፣ ኤልዳ ደግሞ ኤላን በእጇ ለማስገባት ነበረ። እንግዲህ ታምር ነው ዋናው የሚገርመው፣ የሁለቱም አለመሳካቱ የሁለቱም መክሸፉ ማለት ነው። አው ከሸፍ ብሎ ነው ከሸፈው። እንግዲህ በግድ ሰውን አታፈቅሩትም፣ በግድ አትይዙትም። ፍቅር ደግሞ በዱላ የለም። ሁሉም ይባላል ግን አትሰሙም እንዴ። በተኛበት እንግዲህ ሰፕራይዝ አለ ብላ አይኗን አስሮ አይኑ ነው እንጂ የወሬ አይኑን አስሮ ወደ ጠረጴዛው ስትወስደው ግን አልደነገጠ ምንም አላለም። አንቺ አንቺ እኔ ይሄን ሴጣን አንቺ ቆይኔ ምን ያንሰኛል? ለምንድ ነው መታፈቅረኝ? ስለሆነ አንቺ ሰው አይደለሽም፣ የሰው ቁራጭ፣ የሴጣን ቁራጭ ነሽ። ምክንያቱም የሰው አታዝመረም፣ አታዝኒም፣ የሰውን ህመም አይገባሽም። እኔም እንዳንቺ የማፈቅረው ሰው አለ። ስለዚህ አንቺ ሴጣን ነሽ አላት። ከዛ ምን ትበል፣ ምን ትበል፣ ምን ትጨምር ተሰማት፣ ተሰማት፣ አዘነች። ኤልዳ ማነው? ኤልዳን ደግሞ ለምለም ወይም ደግሞ ለሚ ወደ ገጠር መሄዷን ስትሰማ እንግዲህ ኤላን ለማግኘት ወደ ኤላ ቤት ሄዳ ነበረ። ነገር ግን ለማሳሳት እሷ ባትሞክርም፣ ግን በመቀራረብ ነበረ ሞከረችው። ልጁ ግን ጠንካራ ነው ማለት ነው። በመጨረሻም አደይ ሰሞኑ እንደምናያት እንደነበረው መንገድ ላይ እራሷን ስታ ወድቃ ነበረ። ዳይመንድና ንጉስን አንስተዋት ነበረ። እዛ ላይም ደግሞ ምን ያደርጓት የሚል እንትን ነበረ። ዛሬ ደግሞ ሁለቱም ተጸጽቷል። ምንም አላደረጓትም፣ በሰላምም ለቋታል። በተለይ ደግሞ ንጉስ የተሰጠውን ብር የተቀበለውን ነው ዳይመንድ የተቀበለውን ብር የአዴ ደመወዝና ጨምራ እንደሰጠችው ሲሰማ በጣም ተናዷል። ወደ ቤትም ሄዷል ማለት ነው። ያው ሄዱ ሄዱ እኮ እውነታው ሁሉም ይወጣል። እናንተ የመሰላችሁ እንጂ አደይም ከታገተችበት ቦታ ወይም ደግሞ ከወደቀብችበት ቦታ ተነስታ ወደ ኤላ ቤት ትሄዳለች። ኤላም ግን አንቺ የምትባዩና ተግባሩ ሌላ ነው፣ እኔም ያየሁት በዛ ነውና፣ ለምንድነው ዝምታን የምትሰብሪው? ለምንድነው ዝም ምትዩ? ለምን ዝምታ ሰብሪ ራስሽ የምታስከብሪም እና እኔ የተባልኩኝና ከአንቺ ተግባር ያየሁት የተለየ ነው። በዝምታ አይሆንም ራስሽን ራስሽን አስከብሪ፣ የሚል ያው ምንድነው ትዕዛዝ ሰጣት እንበለው ወይስ መከራት ማለት ነው። ያው ማን ይሰማኛል እንዳው ሌላው ተውድና፣ ያው ዳይመንድ በሐሰት ምቶ የመሰከረው ራሱ እናንተ አምናችሁ ተቀብላችሁ የለው እኔ ብናገርስ ማን መሰክርልኛ ያለ ስትለው፣ አፉን አስያዛችሁ። እውነት ነው። ማን ይመሰክርላታል? ሰአዱ ሁሉ ባርኮት ራሱ ምን ነው ያደረጋት እንዳደረገችው ነው እንዳው ያሰበው፣ ወይም ደግሞ እንደፈጸመችው ነው ያሰበው። ስለዚህ እውነቷ ነው የሚረዳው የለም። አንድ ምስኪን ሰው ስትሆኑ ደግሞ ብትናገሩ ራሱ ሀቅ ኖሯችሁ ራሱ ተሰሚነት የላችሁም ማለት ነው። እንግዲህ ዴፍ ደግሞ ያ ሁሉም ሰፕራይስ ከተደረገ በኋላ አዲን ያለችበት ቦታን እህቱን ነግራው ወደዛ ሄደዋል ማለት ነው። በመጨረሻም ከአዲ ጋር ተገናኝተዋል። ያው ተነፋፍቆም ነበረ። አዲም እንደሚፈልግ አስረግጦ ነግራት ነበረ። ያችኛው ሴጣን ግን አትሰማም። በግድ አድርጋ የሷን ማድረግ ነበረ ግን አልትሳካም። እችኛው ደግሞ እንደምትባሏ አዲን ኤላ ቤት መገኘቷን አትፈልገውም። ምክንያቱም ኤላን ስለምትፈልገው ማለት ነው። አሁን ዝም እየሳስባቸው ሁለቱም ማለት ነው። የማይፈልጋቸው ሰው ነው በግድ የሚፈልጉት ያለው ማለት ነው። በግድ ይሄ እንዴት ይሆናል? አይሆንም። የሚሆንም ነገር አይደለም ሲጀመር የሆነ መስማች ወጠጥ አድርጋችሁ እንጂ አይሆንም። በመጨረሻን ግን ብር ተከፈለው ማን ነበር እንዳይመን መቶ። በጣም አሳቀኝ። ፍቅርን ተሸክሞ መሄዱ እጅግ በጣም ደስ ብሎኛል። ስለዚህ ጎሮሯ ናነቆ ነው የእሷ ደመወዝ መሆኑን ሲነግራት አንተ ምን ገባ ዋና ብሩ ነው እንጂ ፍላሃ ስንት ስትለው ተናዶ የማደርገው እኔን አቃለው ያገባኝ ያገባኝም እያለ ተሸኩሟት ነው የሄደው። ከዚህ በኋላ አግቶ ምን እንደሚያደርጋት የምናውቀው ነገር የለም። በመጨረሻ ዴቭ ወደ አዲጋ ከሄደ በኋላ እንግዲህ ኤላም በጣም ደስም ብሎታል፣ ግራም ገብቶታል። እዚህ ቤት እኔ ብሎ የሚመጣ የለም፣ ሁሉም ለምለም ብሎ ነው የሚመጣው እንጂ። አንተም ዴቭ ምን ነው አይካዲ ከተገያኘን ስለቆየን ነው አለው ከኔ ሳብር ነው እንዲያደር ነው አለው። ያው ምን እንዳመጣው አያቅም፣ ፍቅር እንዳባረረው ፍቅር በደደኛ በደደኛ ብሮ እሱ ቤት እንደወሰደው የሚያውቀው ነገር የለም። ያም ሆነ በመጨረሻም ውጭ ወጥተው እንዲዝናኑ ተመካከሩ። ከኋላ ግን እንዳትሰድበው ኤላ ፈርቷል። ማን ሊዲያ፣ እሷ ጋር ደውሎ አብሮ መቶ አብሮ ለመውጣት ነበረ። ሊዲያ ግን በር ተዘግቶባታል። የተዘጋባት ደግሞ ከነስልኳም ነው። ማን ያቺ ሴጣን፣ ሁለቱም ሲደወል ስልካ ያነሱም። ያኔ ግራ ተጋባው፣ ኤላም፣ እንዲሁም ደግሞ ዴቭም፣ እንዲሁም ደግሞ አደይ ማለት ነው። አደይ ጸባቸው ስለምታቅ ምናልባት ተደባድቦ ይሆናል። በተለይ ደግሞ ሰው ከሌለ ቤት ላይ ሊዱና ፍቅር ከሆኑ ይደባደባሉ፣ ጥሩ አይሆኑም። በቃ ሂድላቸው፣ እኔ አልወጣም፣ እናንተ ሂዱ። በዛውም ሊዲያ አንሱና እሷ መውጣት መዝናናት ስለምትወድ እሷን አንስታችሁ መሄድ ትችላላችሁ አለ አብረን እንሄድ ብሏትም አያሉ እንግዲህ ዴቭም እውነት ነው እንደው ጥሩም አልነበሩ መጀመሪያ ቴቻቸው መውጣት አልነበረብኝም። እየተሰዳደቡ ነበር እንደው መሄድ አለብኝ ብሎ ነው የሄደው ማለት ነው። ፍቅረ ተናደደቸው ያው ሌዶ ስራ ሁሉም መደነስ ነበረ ሌላም ጋር መታ ያው ልታንጎራጉርለት ጠይቀው ነበረ። እያንጎራጎረችም ነበረ። እና ቤቷም ሄዳ እዛ እያጎራጎረች ነበረ። ፍቅር ደግሞ ያው ተናዳ ነበረ በዴቭ ዜቪያ፣ ሁሉም አድርጎ ያው ስለበተነባት ወይኗም፣ አበባዋም፣ ሰፕራይዙም ስለበተነው በጣም ተናዳ አልቅሳሙን ጨምር ነው ይሄ በሆነችበት ሁኔታ ነበረ ሊዲያ ስታንጎራጉረ ነበረው። እቺ ደግሞ ተናደደች። እኔ ተቃጥዬ ተናድዴ አንቺ ብሲ ምን ትሰሪያለሽ? ስትላት መስሚያ ወጠጥ ነበረ፣ ኤርፎን አድርጋ መጨረሻ ስትናደድ ስልኳን አንስታ በሩ ዘጋችባት። አንቺ ምንድን ነው እግር የለሽም ም እንዴ? ኳሽ ታረጊ ነው የምትገቢ? ምን ሆነች ነው ስልክን አምጭ፣ እያለቻትም ያው ስልኳን ይዛ ወታለች። ያን ስልክ ይዛ ወታ ቁጭ ብላ ደረጃ ላይ ያለች ነበረ። ወንድሟን ሲደውል ማን ያንሳው? ዴቭ ፕላንድ ተነሳው ስትል እና ዳይ በሩ እየመቱ ነበረ። ስልኩ ላንሳው ናሰው እያለች እያመናታች በሩ በኃይለኛ ሲንኳኳ ነበረ። ሁለቱም ስልክ እንደዚህ ደረጅ ላይ አስቀምጣ የወጣችው ከዛ በኋላ ኤልዳ ፎቅ ላይ ተዘግቶባታል። ስልኩ ደረጅነች ናቸው እሷ ሄዳለች ተሸክሞ ስተዋታል። አሁን ዴቭ ይመጣል። በሩስ ማን የሚከፍተው የሚከፍደው መጨረሰው ምንድነው የሚሆነው የሚለውን የምናውቀው ነገር የለም። አሁንም አብረን የምናይ ይሆናል እንግዲህ በጣም አጓጉና አስጨናቂ ላይ ነው የደረስ ነው መጨረሻ። አዲ ቤት እንድትገባ ኤላና ዴቭን ለምነዋታል። ፍቅር ተያት በርኮትና የበርኮት እናትን አንቺን ይፈልጋሉ። ፍቅር ስራዋ ነው ንቀሽ ተያት። ሌላም ጋር ደላላም ጋር ቲጂ ስራ መታፍላልጊ በቃ እኛ ጋር መግባት አለብሽ አላት ዴቭ ግን እሱ አልተዋጠላት እያመነታች ነበረ። ሌላም አሁ እነሱ ጋር ይሻላል እዛ መኖር ትችያለሽ፣ ሌላም አዲስ ስራ ከመስራት የሚል እያበረታታት ነበረ። እሷ ግን ብዙም አደለችም። የዚህ ነገር ምክንያቱ የሚደርስባት ነገር ታቃለች። ምክንያቱም ፍቅር ምን እንደምታደርጋት ታቃለች። ሰሞኑ ብላለች፣ እኔ እንኳንም በእናንተ መጣ እኔ ውጪም ባትሉኝ ልወጣ ነበረ ብላለች። ስለዚህ ተመለሳዛ ቤት የምትገባ አይመስለኝም እንግዲህ ያው ቀረችባቸው። እሷም እንደው ጥሩ ስራ አግኝታ እንደው እንደ ፍቅርም የተደላደለ የሆነ ነገር አግኝታ የራሷ የምትኖርበት እንደው ምኞት ነውና፣ አንዳንዴ ሰው ሲወዳችሁ ምንም አይኑራችሁ ብዙ ነገር ኖራችሁ ሰው ከሚጠላችሁ የሰው ፍቅር ይስጣችሁና፣ አደይ ሁሉም ሰው ነው የሚወዳት። ኤላም ቢሆን አሁን እየወደዳት ነው መጀመሪያ ስለማያውቃት ያለ የጠፋውም ነገር እሷ ጋር ፎከስ ስላደረገ ነው እንጂ ጠልቷት አይደለም። እዛ ቤት ኤልዳና ፍቅር ብቻ ነው የሚጠራት፣ እነሱም ደግሞ ምክንያት ዝም ብለው ነው ምክንያቱም ያው ያሰቡትን ለማድረግ የራሳቸው አልሆነ ፍቅረኛ ለመውሰድ ነበረ። ነገር ግን አልተሳካላቸውም። በመጨረሻም ምን እንደሚሆን እንደው አዲን ስር እግራቸው ወድቀው ይቅርታ እሷን እግር ወድቀው ይቅርታ ጠይቀው እዛ ቤት ብትገባ ነው የተሻለው ማለት ነው። የሌሎቹም መቀጫጫ ይሆናል አይመስላችሁም? እንደዛ ከዚህ በኋላስ ምን እንደሚያደርጓት የፍቅር አልታወቀም? ትመለስ ይሆናል ትመለስ፣ እዛው አስቀራትን፣ ትመጣለች ምንም የሚታወቅ ነገር የለም። እንግዲህ ተናዶ ነው ተሸክሞ ወሄዱ። በጣም ነው ያሳቆኝ እንኳ ነው ወሰዷት። ይች የሆነ ጭገልጡ ው እንግዲህ ተንኳል ስታስቡ በመጨረሻ እንደዚህ ነው። መጀመሪያ ምንም ምንም ያው ሰውን እስከ ነካችሁ ድረስ ሰውን እስከቋሻችሁ ድረስ ምንም ፍትህ የማትሰጡ ከሆነ መጨረሻቸው እንደዚህ ነው። እንደው እነዚህ ተሸክመ ውስጠው እንደው ገደል ቢከቱሽ እንትን የለኝም የምር ደስ ይለኛል። እንዳትሞች እንዳጠፊ አድርገው ቢመልሱሽ ራሱ በጣም መልካም ነው። ምክንያቱም ከዚህ በኋላ አዲ ራሱ ተመለሳ ዚህ ቤት ብትገባ ቀጥ ለጥ ብለሽ ተከብሪያት አለሽ። አሁ እንዳቺ እንዳሰሪ የድፍረትሽ ድፍረት ምናላት ምን ታመጣለች ብለሽ ደመወዟ ሳትሰጪ ደመወዟን በሀሰት እሷ ላይ የሚመሰክር ሰው የሰጠሽ አንቺ አንቺ ምን ልበልሽ አንቺ አንቺ ንቺ የኔ ጋላጣልሽ ደነዝ ልበልሽ አላቅም እውነት ለምናገር ያው ድራማ ቢሆንም ሳየት ራሱ ይሄ ነው ምጠላት ለምን አላቅም አንዳንድ ሰውን ክፉም ሰው ስታዩት የምትወዱ ሰው አሉ ሾካም ነገር ነች ሾክ አላት ነው ይመስለኝ። እኔ ለመናገር አላት ሾክ የማውቀው ነገር የለም አኪድ ይኖራታል። በተረፈ በሰላም የመልሷት ይሆን አይመልሷት አይሆን የሚለውን አብረን የምናይሆና። ያው በእኔ እንደ ማስተማሪያ ያደርገው በሰላም ቢመልሷት ወደ ቤቷን እናቷም ባትጨነቅ፣ ቤተሰቦቿን ባይጨናነቁ እንደወሰዷት በሰላም ቢመልሷት የተሻለ ነው ብዬ አስባለሁ። ምክንያቱም እንደሷ እንደ